እስካሁን ላስከፋውሽ ይበለብሽ እንደሰበርኩት የኔ ማርወለና አልመኝ ካንች ሌላ። ሰላም እንዴት ናችሁ? ውድ የጀርሚ ቤተሰቦች፣ ዛሬ እንግዲህ እኔ ብቻ ይመጥቻለሁ። በባለፈው እንግዲህ እንዳያችሁት ሁለቱም በጣም መግባባት አልቻሉም ነበረ። እኔ ደግሞ በመሀል ቤት በጣም በጣም ከብዶኝ ነበረ። እነሱን ለማስማማት የማልችልበት ሁኔታ ደርሼ ነበረ። እንዴት አርጌ እንደማስረዳቸው አዶን አላውቅም ግን እነሱን ለማስማማት የምችለውን ነገር አደርጋለሁ። ሁለቱም የሚስማሙ ይመስለኛል። የእሷን ባላቅም፣ እሱ ግን የሚስማማ ይመስለኛል። ምክንያቱም አላጠፋውም እኔ እንደዛ አላደርግም እኔ እንደዛ የማደርግ ሰው አይደለሁም ብሎ በብዙ መንገድ ሊያስረዳን ሞክሮ ነበረ። እሷ ግን አልተረዳችውም። ስለዚህ ዛሬ ሁለቱን ቀጥሬ፣ እነሱ አያውቁም እንደምቀጥራቸው። እነሱ አንድ ላይ እንደሆኑ አያውቁም። ቀጥሬያቸዋለሁ፣ ይመጣሉ። እንግዲህ የሚያወሩትን እንሰማለን። እኔ በበኩሌ የምችለውን ያህል ለማስታረቅ የምችለውን ያህል እጥራለሁ። እንግዲህ እናንተም ከኔ ጋር ሆናችሁ ትቆያላችሁ፣ እደውልላችኋል። አሁን ይመጣሉ፣ መንገድ ላይ ናቸው። እናንተ ቤተሰቦቼ እስከ መጨረሻው ቪዲዮ ተከታተሉ፣ ምን እንደሚፈጠር አብረን እናያለን። እንግዲህ ቤተሰቦቼ እየጠበቅኳቸው ነው። እሷ ገድማ ደርሳለች። እንዴት ነሽ? ደናነሽ አለን ይመስገን። ዛሬ እኔ ሁለታችሁን ቀጥሬያችኋለ። እሱ አያቅም አንቺ እንደምትመጪ ግን እንዳትደነግጪ ልንገርሽ ብዬ። እኔ በጣም ብዙ ለፍቻ አለው እንድትታረቁ የምችለውን ነገር አድርግ ያለው ባለፈውም፣ ግልሰሚ ፍቃደኛ አልነበርሽም። ዛሬ ግን ተነጋግራችሁ ያለባችሁን ችግር በሙሉ መፍታት አለባችሁ ብዬ ስላሰቡ፣ ከዚህ በኋላ በጣም ደክሞ ማድረብ ሰውን ማስረዳት አንዴ ነው አንድ ያስረድቼሻለሁ፣ ሁለቴም ደግሜ ነግሬሻለሁ ባለፈው ለታ። ስለዚህ አሁን ማድረግ የምችለውን ነገር ስላደረግኩኝ አሁን ከእሱ ጋር ንትንት ያ ቤተሰቦቹን ሰላም በይ፣ ሰላም በያች። ሰላም እንዴት ናችሁ? እንግዲህ ቤተሰቦቼ እሱን ደውሎልኛል፣ የመጣ ነው በረለኔ ምናም ብሎኛል። ያለውን ነገር እንግዲህ ሞር ፊክስ ብታደረጉት ባይነኝ እንግዲህ እንደሚሆነ አሁን ሁለታችሁንም የቀጠርኳችሁ ተነጋግራችሁ በመሀላችሁ ያለውን ችግር እንድትፈቱት። ገብቶሻል? አንቺም እሱም በመሀላችሁ ያለውን ችግር መፍታት አለባችሁ። እኔ በጣም ከብዶኛለሁ፣ ከዚህ በኋላ አልችልም። ገብቶሀል? እኔም በአንተ ሳይድ መሆን አልፈልግም፣ በእሷም ሳይድ መሆናለሁ። በቃ እራሳችሁ ተግባብታችሁ መፍታት አለባችሁ። ችግሮች ችግራችሁን በራሳችሁ ነው መፍታት። ሌላም ሶስተኛ ወገን ማስገባት የለባችሁ። መረዳዳት ያለባችሁም ከሆነ ራሳችሁ ናችሁ። ገብቷል። መነጋገር ካለባችሁም እዚህ በአደባባይ የማይወጣ ነገር እ አሁን ባለፈውም እንደነገርኩ ነው እ አሁን አያደርግም ብዬ ነው፣ በብዛት ሲከራከር ነበረ። በእሷም ወገን ደግሞ ሳየው ነገሩ እሷ እንደዛ መሆኗ ኦኬ አው የሚያስብል ነገር ነው። ገብቷል። ይሄ ምክንያት ከተላኩት ቴክስቶች፣ ከፎቶዎቹ ምናም፣ ከቮይሶቹ ተነስታ እሷ እንደዛ መከራከሪዋ ትክክል ነው። ግን ደግሞ አሁን ይሄንን ነገር በቃ እናንተ ተነጋገሩበትና ኦኬ፣ እንደዚህ ነው እንደዚህ አድርጌ ነው ወር ደግሞ እሷም የምትለው ነገር ካለ ከሷም ወገን ያለውን ስማ። አንቺም እሱን በትክክል መስማት አለብሽ ገብቶሻል። እሱም እውነት አለው፣ አንቺም እውነት አለሽ። መሀል ላይ ጭቅጭቅ ሆነ። አለመደማመጥ ተፈጠረ። ለዛን ያለ አለመደማመጥ መቅረፍ አለባችሁ ሁለታችሁም ማለት ነው። እዛ ተነጋግራችሁ አንተ በአንተም በኩል ያለውን ነገር አስረዳት። እሷም በዚህ በኩል ያለውን ነገር ተረዳዱና በሰላም መቀጠሉ ነው የሚሻል። ገብተዋላ። ማንም መደሰት የለበትም በእናንተ ጥል። እዛ አንተም ያለውን ነገር በደንብ አስረዳት። እሷም ለመረዳት ዝግጁ ናት። እኔ ስቀጥራት እዚህ ጋር እኔን አክብራይ የመጣችው አለም። መምጣት ትችል ነበረ፣ መቅራት ትችል ነበር። አንተም እኔን አክብረ እስከመጣህ ድረስ በደንብ መነጋገር ነው። ገብቷላ ነዛ፣ አሁን ማለት የምትፈልገውን ነገር ንገራት። ሰላም እንዴት ናችሁ? ኢትዮ ቤተሰቦቼ። ማንዳ በጣም ነው የማመሰግነው፣ በመጀመሪያ ያው እኔና እሷን ለማስታረቅ ለምታደርጋቸው ነገሮች በሙሉ እስካሁን ባለ ባሉ ነገሮች በሙሉ በጣም የማመሰግን ያው ይታወቃል። ሁሉም ነገር ሚዲያ ሊወጣ ነገር ነውና አንዳንድ ነገሮች ይፈጠራሉ፣ ያው ግጭት ምናምን፣ አለመግባባት ምናምን ያው ሰውነን እና ይፈጠራል። ሁሌ ያው እነዛ ነገሮች ፊክስ አድርጎ ማለፉ ያው ሚበጀንም ለኛ ሚስማማን የሚሆነው እንደዛ ነው። ደሞ ያው ሁሌ ተጣልተን ሁሌ ተጨቃጭቀን መኖርም የለብንም እና ደሞ የሰው ወሬም ደግሞ መስማት የለብንም ባይነኝ እኔ እኛን የሚወዱን ሰዎች እንዳሉ መጠን እኛን ደግሞ በጣም የሚጠሉን ሰዎች በጣም ብዙ ናቸው። ምክንያቱም ሁሉም ሰው ሊወድ አይችልም። በዛ ልክ ያው የሚጠሉንም ሰዎች አሉ። እኛን ደግሞ አብሮ መሆን የኛን ፍቅር የሚጠላ ሰው አለ በጣም እና ለነዛ ሰዎች ኢቭን ጆሮ ባንሰጣቸው ባይነኝኝ እኔ። ግድ የለብኝም። እንደያን ነገር ብዙ ጊዜ ያው የምታወቅ ነገር ነው። ስለዚህ ብዙ ጊዜ ይወራል ያላደረኩትንም ነገር ያደረጉትን ነገር ይወራል። ግን ያው እነዛ ነገሮች ከቨር አድርጎ ማለፉ ይሻላል ነው ፣ ተነጋግሮ እንደ ትልቅ ሰው ተወያይቶ ማለፉ ይሻላል ነው። ዛሬም ደግሞ አንተ እኔና እሷን ለማስታረቅ እዚህ ድረስ ስለጠራኸኝ እኔ በልብ በጣም ደስ ብሎኛል፣ እና እሷም ደግሞ አክብራ ስለመጣች በጣም ደስ ያ የሚመጣውላል መሰለኝ። በጣም ደብሮኝም ነበረ ከፍቶኝ ነበረ። ምክንያቱም እንዲሁ በቀላሉ እንድንተው እንድንለያይ አልፈልግም እኔ ከእሷ ጋር ረጅም ፕላን ያለኝ ለረጅም አመት ኢቨን ተጋብተን ወልደን ብዙ ደረጃ እስክንደርስ ድረስ ነው የእኔ እቅዴ እና ዛሬ እኔ በአንቺም በቤተሰቦችም ፊት ሜይ ቢ በንግግር ሊሆን ይችላል በአንዳንድ ነገሮች በድርጊቶች ሊሆን ይችላሉ በወጡት ፋይሎች ሊሆን ይችላል ኢቨን እውነት ባይሆኑም ግን በነዛ በነዛ እስከ ፍቼሽ ከሆነ በጣም በጣም በጣም ይቅርታል ይነስከር በጣም በጣም ይቅርታ። ያው ሰው ሆኖ ማጠፋ የለም እና ያው ከስህተቴ ሜይ ቢ አንዳንድ ነገሮች ናቸው ይችላል። ነገሮች በሙሉ በጣም ይቅርታ ማንዳ፣ በአንተ ፊት በቤት ሰዎች ይቅርታ ማለት ያለውን ነገር ደግሞ ደስ ይለኛል። ነገር ያለውን ነገር ሁሉም መንገድ አገናዝቢን ነው ያለውን ነገር ደግሞ ከአንቺ እንስማ። ከእሱ ያለውን ነገር ሰምተናል። ኦኬ፣ እንደዚህ ነው ብሏል። ይቅርታም ጠይቋል። ጥፋተኝነት ስሜት ተሰምቶት ይቅርታ ጠይቋል። ስለዚህ አሁን አንቺ ደግሞ ምንድን ነው የምትይው? ንገሪዎች። አሁን ደግሞ አንቺ ያለውን ነገር አስረጭው በምን ወይ እንደሆነ መጀመሪያ፣ በጣም አመሰግናለሁ ምክንያቱም እንዲህ አይነት ጓደኛ መኖሩ በራሱ ትልቅ ነገር ነው ብዬ ነው ማስበው። ከዛ አለፍ ሲል ደግሞ አብረህኝ እንደነበርከው ባለፈው አብረን ነው ያየ ነው ሁሉንም ነገር ማለት እኔ ላይ መፍረድ አይቻልም። ፍቅረኝ ብዬ አብሬው የሆንኩት ሰው የሁላ ነገር ሲላክልኝ ኖርማል እንዲሆን እንደማጠብቁኝ ተስፋ አረጋለሁ። ማለት በስነስርዓት ማዳመጥ ነበረብኝ እንደነበረ በእርግጥ ያለፈ ነገር ነው። ሁሉንም ነገር እንዳወራ ነው ነው መጀመሪያ እንደዛ መሆን አልነበረብኝም እና ያው እንደ ማንኛውም ሰው ንዴት አለ። ከሌላ ሴት ጋር ደግሞ ያወራውን ነገር ምናምን ማለት ናፍቀኛል፣ ና ማለት ያ ነገር በጣም ውስጤ ንጎርቶ አልገባ። ለዛ ነው እንደዛ ሰሆን ነበረው። በጣም ከባድ ነበረ፣ ግን ሁሉም ነገር አልፏል። አሁን ላይ ተረጋግቻለሁ እና እሱን ማዳመጥ ነበረብኝ ዋናው ነገር እና ያ ነው ያለው ነገር። እኔ ጋር እንጂ ጥላቻ ወይ ደግሞ ከሱ ጋር መለያየት ፈልጌ ወይ ደግሞ ልርቀው ፈልጌ አይደለም። እኔ ጋር ጥላቻ ኖሮ ምናምን አይደለም። ስለዚህ አሁን እያለች ያለችው ይቅርታን ተቀብያለሁ። እኔ እንደተረዳሁት ግን መረዳት አለበት። እኔ ካየሁት ከሰማሁት ነገሮች ተነስቼ ነው እንደዛ የሆንኩት እንጂ እሱ ላይ እንደዛ መሆን ፈልጌም አቅጬበትም ያረለኩት ነገር አይደለም እያለች ነው በሷ በኩል እኔ እንድትስማሙ ብቻ ነው የምፈለገው። ገብቷል? ጥላቻ ለናንተ ምንም አይጠቅማችሁ። ሌላ ብዙ የሚጠቀም ሰው አለ በእናንተ ጥላቻ። ለዛ ይሄንን ነገር ይሄን ጥላቻ እናንተ ፍቱት። በቃ እንድትታረቁ ነው የምፈለገው። ምንም ከእናንተ አልፈለግም። ገብቷል? አለ ሌላ ሶስተኛ ሰው አታስገቡ በመሀላችሁ። አንተ ችግር ካለ አዎ እንደዚህ ችግር አለ፣ ለራሷ እንደዚህ ችግር አለ እሷ መታ ትነግራለች እንጂ ሌላ ሰው ከሰማ አንተም ሌላ ችግር ነው የሚሆንባት፣ እሷም ሌላ ችግር ነው የሚሆንባት። ገብቶሃል። ለዛ በመሃላችሁ ሰው አታስገቡ። ጭራሽ ሶስተኛ ወገን ለፍቅር በጣም በጣም ጠንቅ የሆነ ነገር። እዚህ ይሄ ነገር ትምህርት ነው ሚሆና። እኔ ማለት የምፈልግ አሁን አንተ ንገራት፣ ያለውን ነገር ጨርሱ፣ ፊክስ አድርጉ። እኔ መሀል ላይ አክብራችሁን ሁለታችሁን መታችኋል። ይህን ጉዳይ ቋጩት። ያው በስተመጨረሻ ማለት የምፈልገው ነገር ይኖር ያው ይቅርታ ነው። ከይቅርታ የሚበልጥ ነገር የለም። ሁላችንም እኮ ይቅርታ አብታችን ያሉ ነው እና ይህን ፍቅር በእውነት እስካሁን ላስከፋዎች፣ ልብሽን ለሰበርኩት በጣም በጣም በጣም በጣም ደስ ያለኝ ነው። ዛሬ ስሜታዊ ማርጆ እና ከሷ ጋ ነው በቃ አብሬ መቀጠል ብዙ ነገሮች ብዙ ፕላኖችን ያው በዚህኛው በእኛ እንዲመሆን እኛ የሚጠላ ሰው ካለ ምንም ማድረግ አንችልም። ያው ሁሌም ቢሆን የተዋደደን የተፋቀርን ቢሆን እንቀጥላለን። ያ ክሪስ ፋሚሊዎችን በጣም ነው ማመሰገን ለምታሳዩን ፍቅር በሙሉ ወንድሜም አንዳም በጣም በጣም በጣም አመሰግናለሁ። ያው ላደረገው ነገር ይቀላል ነገር አይደለም። ያው ጓደኛው በጓደኛው ላይ መቀኛ በሚሆንበት ሰዓት ዛሬ ደግሞ አንተ ላስታረቃችሁ ብለን እንዲቀና ልብዛ መምጣትህ በጣም የሚበረታታ ነገር ነውና በጣም አመሰግናለሁ ወንድሜ። አረ ችግር የለም እና በጣም በጣም ላሳያችሁን ፍቅር በሙሉ ከዚህ በኋላም ደግሞ አብረን እንቀጥላለን፣ ተያይዘን እናድጋለን። ትልቅ ደረጃ ምን ስለተፈጠረው ነገር በሙሉ በጣም ይቅርታ። ሁላችሁም ወዳችኋለሁ። ግሬስ ፋሚሊ ይመጫችሁ ባይ